ፌስቡክ ነው መነሻውን፣ ጥርጥር እያደረጉ ሁላቸውን ሰው መስለ በሶሻል ሚዲያ ነው። ወደ ውጭ ሀገር መሄድ እፈልጋለው፣ ወደ ካናዳ አካባቢ ፕሮሰስ ጀምሬ አልተሳካልኝም። ምን ላድርግ? ምክንያቱም በጣም በፌስቡክ በጣም እንጻጻፋለን፣ ሜቢ ያንም ፈልጋ ማምጣት ትችላለች እና እንጻጻፋለን። ወደ ካናዳ አልተሳካልኝም ስል ዱባይ መተህ ለምን አትሰራም በምትሰራበት በምታገለግልበት ዱባይ መጥተህ ለምን አሰራ ምትለኛለች። እንዴት ነው መምጣት የሚችለው የምለውን ነገር ስለ ተደጋጋሚ እንጨቃጨቅ ነበረ። በተደጋጋሚ እንጨቃጨቅ ነበረ። ከዛ ደፈረኝ ብላ ሁሉ ፖሊስ ጣቢያ እስከሚሄድ ደረጃ ደርሳለች። ሜይ ቢ የሰው ምስክር ስለማይጠቅም ስለማያስፈልግ እንጂ የሰው እሷ ካመነችበት ይቅረብ ብላ የሰው ምስክ እሷ የምታውቃቸውን የሰዎች ምስክር ማቅረብ ይቻላል። እሷ የምታውቃቸው እሷ ያመነችበትን ማለት ነው። ሜይ ቢ እንደዛ እየሰራን ባለንበት ወቅት ገንዘብ ምክንያቱም ስራ እንድትጀምር ያደረግኩበትን ገንዘብ እንድትመልስልኝ በምንጠይቅበት ሰዓት ላይ ብዙ ያለመግባባቶች ተፈጠሩ። በጣም ብዙ ያለመግባባቶች ተፈጠሩ። ከዛ መጨረሻ ላይ ምንድነው ነው እኔ ያመጣው ለዚህ መነሻ ኮኔ ምናምን ብዙ ነገሮች ተፈጠሩ። ከዛ በኋላ መጨረሻ ላይ ምንድ ነው ወንድምየው ከሌላ ቦታ ይሰራ ነበረ። መጥቶ ከኔ ጋር አብሮ እንዲኖር ተደረገ ማለት ነው። ወንድምየው እኔ ጋር እየኖረ ባለበት ሰዓት ላይ ስልኩን እንደ አጋጣሚ ፍሪ ኮል የሱ ስልክ ነበረው ለመደወል ስልኩን ሰጥቶ በነበረበት ሰዓት ላይ እሷ ሪከርድ ታደርጋለች። ወደ እሱ ስልክ ማለት ነው ወደ ወንድምየው ስልክ፣ ወደ ወንድምየው ስልክ ሪከርድ ያደረገችት፣ እኔና እሷ በደንብ በጣም ተጣልተን ምናምን እሱ ውጭ ላይ ሆኖ ነው እና ሪከርዱን አንድ እንድታሰሚልኝ፣ ሁላችሁም ይህን ሪከርድ ሪከርድ እንድታደርጉልኝ ይፈልጋለሁ። ልላክልሽና ከፈችልኝ አለ። እግዚአብሔር ይመስገን ሰላም ነገር ይሰማል ጋይ ስንጀምረው ነው ፈጣ እንዳይ ነበር። ሰላም ነው እግዚአብሔር ይመስገን ሰላም ነው። ሁሉንም ነገር አይቻለው። ተረጋጋሽ አሁንም ራሱ ተጣልቶኝ የተመለስኩት ምንም ቢናገርህ ምንም እንዳትለው ሺ አምስት ሺ ብሩ ይመለስልኛል። አምስት ሺ ብሩ እንደተመለሰልኝ እኔም ወደ ወይ ወደ ሀገር ቤት ወይም እዚህ ደግሞ ሶስት ወር ስራ ወይ ወደ ሀገር ቤት ሄዳለሁ ወይ ቢዛይን አሰራለሁ ጥምቀት ምስራ ሰላም ዝም በለውና ወረቀት ሙሉ ከዶ ከዶ ና ያለን የማመ ላይ። ስለዚህ አንተ ደግሞ ምንም ነገር አያገባም፣ ዝም በል። አያገባኝም ብለ ዝም በል። መጠን ለመጠን አስተካክል አስተካክልና ወደ ስራ ቦታ እቃን ይዘ መሄድ አለብህ። የጥምቀት ንሻንታይን ይዚ እንደምንም ብዬ ስለዚህ አንተ አትናደድ፣ አት ምንም አይምሰልህ። ተው ችግር የለውም። እግዚአብሔር እጅ እጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያላ ሳብዷለ ጥላውላኪልኝ እያለኝ ነው ለጥላውነለኪለትና ለምድ እንዲያረገው አድርገዋለሁ። በተረፈ በቃ ይህን እንዳትነግረው ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካላይ በፖስታ ቤት እልካለሁ። አሁን አሳብ እዚህ እሱ እንግዲህ ሰው አገኘው አላገኘው ለወዲ ሊደርስ ይችላል ላይደርስም ይችላል። እንግዲህ አይታወቅም። ግን አንቺ የምታገኘው ሰው ካለ ትልክ ደስ ይለኛል። አይ ያን ያረገልኝ ምን አረገልኝ የምትይው ነገር ግን ሊቀርብሽ አሪፍ ነው። ከልጁ ጋር በቃ አይደል

ቀሚስ የሚልክልን ዘጠና አምስት ሺህ ብር ያጭበረበረው ልጅ እኔንም እንድጭበረበር ያደረገው ልጅ ነው። ጥላውን ማለት የእኔም የእሱም ከስተመር ነው። በጣም ማቅረብ ይችላል ጥላውንን ሰው ሊያን አይቀርታ ለጥላውን፣ አንቺ ይህንን ቮይስ ልከሽ ነው አደለ፣ ከጥላውን ጋር እያወራሽ ነው። ይሄ ቮይስ አሁን የሚያሳየው አንቺ ለጥላውን የፍቅር ዲዛይንን ያልታጠበ ላቡ ያለበት ሸሚዝ ልከሽ እንደምታሳብጭው አይደለም። የሚያደርገው ነገር አንዴ ላውራ፣ አንዴ ላውራ። እያንዳንዱ ለምታደርገው ነገር አንዴ በእናት ላውራ። እሰማሻለሁ። ጠብቄሀለሁ፣ ጠብቀኝና እጠብቅሀለሁ። ችግር የለውም። ለእያንዳንዱ ለምታደርገው ነገር በሙሉ ማለት ነው ዋጋ የሚያስከፍለንን የማያስከፍለንን። ህይወቴን የቀማኸኝ፣ ከዚህ ደረጃ ያደረስከኝ አንተና አንተ ነህ። የአንተ ብዙ መረጃ ነበረኝ በስልኬ ላይ ያን ስልኬን እንዳልወስድብህ መረጃ ሰነዝርብሽ አልችልም። ቀላል ቤት ፍርድ ቤት ስሙ አውዬችን እህቱን ጠይቅልኝ፣ እህቱን ጠይቅልኝ። ሌላ እያንዳንዱ በፍጹም በፍጹም በፍጹም እኔ አንተን ሊደፍረኝ ብዬ ነው ያው ርቼም አላውቅም። በፍጹም ይህን ከውሸት ከእውነት እየራቀ ነው የምታወራው ያለው። ለእያንዳንዱ ለምታደርገው ነገር ግን ይሄን በይልኝ እያልከኝ አሁንም ራሱ ተቃልቶኝ ነው የተመለስኩት። ምንም ቢናገረት ምንም እንዳትለው እሺ አምስት ሺህ ብሩ ይመለስልኛል። አምስት ሺህ ብሩ እንደተመለሰልኝ እኔም ወደ ወይ ወደ ሀገር ቤት ወይም እዚህ ደግሞ ሶስት ወር ስራና ወይ ወደ ሀገር ቤት ሄዳለሁ ወይ ዲዛይን አሰራለሁ። ጥምቀት ልስራም ነው የጥምቀት እንደስከ እንደ እግዚአብሔር ፍቃድ። አሁን ሰላም ዝም በለው። ና ዛሬ በጣም ተበሳጭቶ ወረቀት ሙልቀዱ ቀዱና ያለ ሌባ በላይ ስለዚህ አንተ ደግሞ ምንም ነገር አያገባህም። ዝም በል፣ አያገባኝም ብለ ዝም በል። በተቻለ መጠን ስራን አስተካክልና ወደ ስራ ቦታ እቃን ይዘ መሄድ አለብህ። የጥምቀትን ሻንጣዬን ይዤ እንደምንም ብዬ ያወጣለሁ። ስለዚህ አንተ አትናደድ፣ አት- ምንም አይመሰለህ። ተው ችግር የለውም። እግዚአብሔር የእጅ እጃችን ሁላችን እናገኘዋለን። በተረፈ ደግሞ ሸሚዝ ያልታጠበ ሸሚዝ አለ ታያለ፣ አሳብደዋለሁ። ጥላው ላክልኝ እያለኝ ነው። ለጥላውን እልክለትና እብድ እንዲያደርገው አደርገዋለሁ። በተረፈ በቃ ይህን እንዳትነግረው። ወደ ኢትዮጵያ የሚሄድ ሰው ካገኘህ ነገር ያን ሸሚዝ እንድልክ ካለ በፖስታ ቤት እልካለሁ። አሳብደዋለሁ። እሱ እንግዲህ ሰው አገኘ አላገኘ ለወዲ ሊደርስ ይችላል፣ ላይደርስ ይችላል። እንግዲህ አይታወቅም። ግን አንችም ታገኘው ሰው ካለው ትርኪ ደስ ይለኛል። አይ ያን ያረገልኝ ምን አረገልኝ የምትይው ነገር ግን ቢቀርብሽ አሪፍ። ከልጁ ጋር በቃ አላደል ያለ የምትፈልጊውን ነገር አነሳስች ብትላገጅ ደስ ይለኛል። በቃ በዚያ መጥፎ ነው። አንቺ የዛሬው ማያ ሰው የለት መደሰት ማየት ያለብሽ ከኋላ ኋላ ደግሞ አንቺ ነገሮች ምታየን ሳይቀር ይህን አርቀት ማሰብ አለብት። የሰው ልጅ የተፈጠረ አዙረ ለማሰብ ነው እና ምንም ነገር ቢናገርህ ምንም አትበለው። ኧረ እኔ አያገባኝም። እኔ ከቻልኩ የራሴን ለመልቀቅ እሞክራለሁ። ምናልባት የኔ መቀመጥ ከሆነ እንደዚህ የሚያደርጋችሁ ብለ ልቡ ስበረው፣ ከዛ ቀስ ብዬ እኔ ሰርቼ ተብዬ ነው የሄድኩት። ሲሄድ ግን ለምን መጣሽ እኛ እኛኮ አሁን አንፈትንም ነው ያሉኝ። ደውዬ ብዙ ልምጣ ወይ ብዬሽ አዎ ሰኞ ነኝ ተብዬ ነው የሄድኩት ከሄድኩ በኋላ ግን ለምን መጣሽ? ይሄ በሰው ላይ መጫወት አይደለም። ግፋት ፈሩ የምሬን ነው። በቃ እኛኮ በቃ ፈጣሪ መፍራት ካቆምን ቆይተናል። ለዚህኮ ነው መከራችን የበዛው። የምር እኔ ሌላ ምንም ምለው ነገር የለም። መከራችን የበዛው ለዚህ ነው ሰው ሰርቶ መለወጥ አልቻለ። ሲሰራ የሆነ ነገር እንኳን አይጠፋም። ሲሰራ የሆነ ነገር እሺ፣ የት እንሄድ? ስደትም ለመሄድ ፕሮሰሱ በዛ። አሁን የሲ ኦ ሲ ለእኛ በተለይ አረብኛ ለምናቅ ሄደን እዛ ለሰራን ሰዎች ምንም አይጠቅሙም፣ ግን ግዴታ ሁለት ወር ሶስት ወር። አሁን ደግሞ ድሮ ቢያንስ በአስራ አምስት ቀን ውስጥ ይገኝ ነበረ። አሁን ግን ምን አድርገውታል? እዛው የሚሰሩ ሰዎች ማለት ነው፣ ያስተምሩና አውቀው ውጤቱን ያዝ ያደርጉታል። ከዛ በኋላ በግል ገንዘብ ይቀበሉና ይሰጣሉ ማለት ነው። ህዝቡም ያሰልችቶት በግል እየሄደ እየተማረ ነው። እና በጣም አስጠሊፍ ሁኔታ ላይ ነው የደረስነው። ብቻ እግዚአብሔር የተመሰገነ ይሁን። እኔ ያውን ግን ግራ ገብቶኛል። አንዴም ልጄን ለቅቄ ልሄድ ነው። ልቤም ተሰቅሏል። መሄድ ካልቀረ ደግሞ ሄጂ አስቆጠሬ የሆነ ነገር መላመላ ብዬ በጊዜ መምጣት ፈልጋለሁ። ይኸው ሄዳለሁ ብዬ ካልኩ የምር ስንት ወር ሆነ። አሁን ይኸው ተሳካልኝ አስተካከሉልኝ ብዬ ስል ደግሞ ይኸው ሲ ኦ ሲ ተባልኩ። ሲ ኦ ሲ ይኸው ወር ነው መንገላታት ከጀመርኩ። እኔ ልገዛ ደግሞ ብር አጥቻለሁ። የምሬ ነው፣ ብድር እራሱ አጥቻለሁ። በቃ ብድር የሚያበድራችሁ ሰው የለም፣ ሚያበድራችሁ ሰው አራሁን